በአዲስ አበባ ደረጃ በወጣው አዋጅ ደንብ ቁጥር 180 2017 ላይ የወንዞቻችን ብክለት ከማህበረሰባችን የሚወጡ ቆሻሻዎች ከመኖሪያ ቤት፣ ከአምራች ተቋማት፣ ከአገልግሎት ሰጪ እና እንዲሁም ከኢንዱስትሪዎች የሚወጡ ቆሻሻዎች ናቸው። አሁን ወንዞቻችን ባልተገባ መንገድ ይዘዋቸው ያሉት። ስለዚህ ከዚህ መላቀቅ መቻል አለብን። ከፍተኛ የበሽታ ምንጭ ሆነዋል። ይሄ ማህበረሰቡ እንዲገነዘብ ነው። ስለዚህ እያንዳንዱ ማህበረሰብ ወንዝ ጋር ኮኔክት ያደረገውን ያገናኘውን ፍሳሽ ውሀዎቹን ሌሎች ሽንት ቤቶችም ካሉ እነዚህ ነገሮች እንዲቆሙ የግድ ይላል። አዲስ አበባ ከተማ በወጣው ወንዞች ዳርቻ ልማት ብክለት መከላከል ላይ ከነዋሪው የሚጠበቅ እንግዲህ መጀመሪያ ላይ ብክለትን ለመከላከል ከራስ መጀመር ነው። ከቤታችን የሚወጣ ፍሳሽ ነክ ነገር ወዴት እንደሚሄድ ማወቅ ነው። እነሱም ከሙያተኛ ጋር ሆኖ ወዴት እንደሚሄድ ካወቁት በኋላ ላይ በአካባቢያቸው ላይ የሴፍ ታንክ ማዘጋጀት ነው። ሌሎች እንዳይለቁ የማስተማር ግንዛቤ መስጠት ነው ከተቋማት የሚጠበቅ እራሳቸውን ብቻ ሳይሆን አካባቢያቸውንም እንዲያጸዱ ነው። ማህበረሰባችን የሚጠበቅበትን ኃላፊነት መወጣት አለበት። ወንዞቻችን መንጻት መቻል አለባቸው። ጽዳቱ እየተጠበቀ ለመናፈሻና ለመዝናኛ ሊውሉ በሚችል በንኩ መሆን መቻል አለባቸው። ይህንን ለማድረግ ማህበረሰቡ የሚለቁትን ፍሳሾች በቤታቸው ሴፍቲ ታንከር በማዘጋጀት ሽንት ቤቶቹን ዋና ፍሳሾችን ወደ ዋና ፍሳሽ ወዳዘጋቸው ቱቦዎች እንዲገቡ የማድረግ ስራዎች መሰራት መቻል አለባቸው። ወንዞች የምናመርታቸው ምርቶች እዚህ የሚሄደው ውሃ ለመስኖ ልንጠቀምበት እንችላለን። ይህንን ደግሞ ማህበረሰቡ በኃላፊነት እኔ የምጠቀመው ምርት ከዛ ነው የሚመጣው። ወንዞችን ካለመበከል ወደ ማንጻትና ይህንን ለሚያደርጉ አካላት ደግሞ ትብብር በማድረግ በተለይ ከኛ ኦፊሰሮች ይወርዳሉ፣ ከደንብ ኦፊሰሮች ይወርዳሉ። እነዚህ አካላት የሚሉትን ነገሮች ተግባራዊ እያደረጉ ወደ ስራ እያዋሉ ወንዞቹን የማንጻትና ከቆሻሻ የመከላከል ኃላፊነት እንዲወጡ አደራ እንላለን። ከፍተኛ ንቅናቄ ነው እየተፈጠረ ያለው በከተማችን ላይ። ለዚህ እንዲረዳ በየትኛውም ቦታ ላይ የወንዝ ዳርቻ ብክለትን ለመከላከል የታየ ነገር ካለ ጥቆማ ለመስጠት በስራ ላይ የሚያጋጥማቸው ችግር ጥቆማ ለመስጠት የደንብ ማስከበር ባለስልጣን 9995 ነጻ የስልክ መስመር አለ። በማንኛውም ጊዜ የሚሰራ ስለሆነ በዚህ መስመር ላይ ደውላችሁ አስተያየታችሁን፣ ሀሳባችሁን ብታጋሩን ፈጥነን ያን ቦታ ወይም ያን አካባቢ የተሰጡን አስተያየቶች ለማረም የምንችልበት ስለሆነ ነፃ አስተያየታችሁን ስጥላለሁ። ይህ ካልሆነ ግን እኛ መቅጣትም አንፈልግም። ይህ ካልተደረገ እርምጃ መውሰድ ግድ ስለሚል የወጣውን ደንብና መመሪያን ተግባራዊ ማድረግ ግድ ስለሚል እሱን ለማድረግ እንገደዳለን። ግን ከዛ በፊት ይህንን ከማድረጋችን በፊት ማህበረሰቡ ባለ ለመቀጣት ሳይሆን ጤናውን ለመጠበቅ ሲባል ከእሱ የሚጠበቀውን ኃላፊነት በሙሉ እንዲወጣ እናሳስባለን።